እንኳን አብረው ደስ ያለን። የኔ ፍቅር ምን ታገኛለህ? የኔ ፍቅር አትበኝ፣ ፍቅሬ አትበኝ፣ ጅማታም። ቆይ አንቺ ምን ሆነሽ ነው? ምን ባደርግሽ ነው የምትይኝ? ፀጉሬን ተመልከች። ሳስቶ ተለስን መስያለሁ እኮ እዩ በኗል እኮ እፉዬ ገላበዩ እኮ ፀጉሬ። ቆይ ምን ተባብለን ነበር ጠዋት? ይሄን የውሻ ምላስ የሆነ ልብስሽን እሷ ፊት አድርገሽ አትታይ። እንኳን ባትሆኝ በልቃጣ እንደ ጨዋ መስለሽ ታይ፣ አላልኩሽም እንዴ? ብዬሽ አሉ አላልኩሽም ወይ? ትሰማኛለህ። በመጀመሪያ ደረጃ ከዚህ በኋላ ድምፅህን እንደዚህ ከፍ አድርገህ እንዳታናገረኝ። ሲቀጥል ደግሞ እናትና ወንድምህ ነገ ከነገ ወዲያ እንደሚመጡ ነው የነገርከኝ። እኔ ዛሬ መምጣታቸው ከኔ ሕይወት ጋር ምንም አያገናኘው? ስለዚህ እንዳጨውብኝ ከማይ ምንም ያመልጥ ነገር የለም። የምሬ ነው ምልሽ አሁን ራሱ ስለኔና ስላንቺ ጉዳይ ልታጣራ ነው የወጣችሁ። እናቴ ማለት የሰው ቀስት ናት። አንድ ነገር ከያዘች አትለቅም። ዋው! እኔማ በጣም ጥሩ ነው። እንደውም እኔ ከመነግራት በራሷ መንገድ ብታጣራ ለሷም ጥሩ ነው። ታውቃለህ፣ እንደውም በጣም ነው ደስ ያለኝ። ኩኩኩኩ ምኑ ምኑ ነው ደስ ቢለው? ሰው ጊዜ ወስዶ ለዛውን ብር ከፍሎ ስለአንተ ማንነት ሲያጣራ ነው ቀንኮ በቀላሉ ነግራት ነበረ። ግን ያው ሰው የሚያለፈውን ነገር ነው የሚወደው። ስለምን ነው መስለግረ እሺ፣ አንቺ ሕጻን እኔ አሁን ብዙ ማውራት አልፈልግም። ይኸውልሽ መጀመሪያ ይሄ ሶስት አመት ልደትሽን ስታከብሪ የለበሽውን ልብስሽን፣ ዘልዛላ ልብስሽን አልፈልግም። እንደ ትልቅ ሰው የሚያሳምር ልብስ፣ ደርበብ ያለ ልብስ ትለብሻለሽ። ገንዘብ ሰጥሻለሁ፣ ሂደሽ ሾፕ ታደርጊያለሽ ማለቴ ትገዣለሽ። የትኛው እውቀትሽ? ለነገሩ እንግሊዛኛ አሰሚያለሽ። ይህ ልብስሽን አልፈልገውም፣ ብር ሰጥሻለሁ፣ ሄደሽ እንድትቀይሪ ሰምቼዋለሁ። እ ሰማንያ ባል አይደለ? እን አንተ ልኩ ችግር የለውም። ባል አትበይኝ፣ ሰማንያ ቦታ ይቆራርጠሽ። የሰማንያ ባል አትበይ። ድንጋይ የባህ ድንጋይ። ቶሎ ሂጂና አሁን እንትን በይኝ። አየሁንዬ ቃጠ ብሎ የፈጠረው ቁጥር አይኒ እንዴት ሆንክ? እደውላለሁ ብዬ ሳልደውልልህ እናትህና ሳራ ተግባቡ ወይ? መግባባት አንተ የፎንና የሰው ልጅ እንዴት ነው የሚግባቡ? የሁለት ዓለም ሰዎች ከሆነ አትሳቅ አትሳቅ። እና ታዲያ ምን ተሻለ? እኔ እንጃ ዳ እኔ ግራ ገብቶኛል። እኔ አላቅም እኔ አላቀም ዳ እኔ እኮ መሀል ቤት እኮ ተንገበገብኩ እኮ እንዴ፣ ጨጓሬ እኮ ተቃጠለ። የሚገርም እኮ በየመንገዱ የሚያገኝኝ ሱ እኮ አንጀት ዱለት ዱለት ይሸታል እኮ ነው የሚል ተቃጠልኩ። አትሳቅ። ለበለች በቁም ያቃጠለችኝ ዳጣ ነው የሆነች ብኝ ዳጣ ቆይ ቆይ፣ እኔ ታዲያ በምን ልረዳ እችላለሁ? አልገባኝም። በምን ትረዳኛለህ? በምን በምን ትረዳኛለህ? አአአ አዋው አዋው አዋው ትረዳኛለህ እንጂ በደንብ ትረዳኛለህ። ይኸውልህ እማዬ እና ሮቢ ወደ መጡበት ሀገር እስኪመለሱ ድረስ እቺ አጋሰሳለች አይደል? ስለሳራ ስለ እሷ ከነገርኳት ውጪ ሌላ ነገር እንዳታቅ በማድረግ ትተባበረኛለህ። እችን ታደርግልኛለህ ዳጊ? ይቻላል። በቃ ግን ቆይ ሳራ አስቀድማ ብንነግራትስ? ያው እንደፈረደብኝ እንግዲህ የማየው ወደ ሀገሯ እስክትመለስ መለማመጥሮ እያልኩ አይደለ እስካሁን ማስታመመው ያ የአርባ ቀን እድሌ ነው ለማመጣለሁ። እኔ ምልህ ይልቁንስ ማየ እስካሁን መመለሱ አይቀርም የሁት ሲነቱት ሲጦርነት ሳይጀመር ነ ልሄድ በዚህ ቆዳ በሆነ መኪና ትሸኘኛለህ ወይ? ሸኘኝ። ይልቁንስ እጠይቅሃለሁ እያልኩ እንትና ሮቢ እንዴት ነው? ግን ደህና ነው? አንተ በዚህ ስለ ሮቢ ትጠይቀኛለህ? እንደ እኔ ምን አውቃለሁ? እኔ ስንት የሚያስጨንቅ ነገር እያጋጠመኝ ስለሱ ላስብ? በእርግጥ እንትን ላይ ፍላይት ላይ አመመኝ ነው ቆረጠኝ ምናምን ብሎ ገብቼ ልተኛ ምናምን እያለ ነበረ ቅድም። ምን ታውቆ የለሱ ከልጅነቱ ጀምሮ እኮ መለጠጥ ይወዳል፣ ከሰው ጋር መቀላቀል አይወድም። የሆነ መጥፎ ባህሪ ያለው መጨረሻ ሳምንሽ እንዳገባሽ አላውቅም፣ ግን ደግሞ እንዴት እንደሚያከብርሽና እንደሚፈራሽ አይቻልም። ልጄ ከኔ ውጪ ለማንም ሰው ክብር ሲሰጥ አይቸው አላውቅም። ይኸውልሽ ማሚ፣ እኔና የሆኒ በጣም ነው የምንፋቀረው። ያው አንዳችን ያለ አንዳችን መኖር አንችልም። ለዛ ነው ያላችሁት ሁሉ እውነት እንደሚሆን ተስፋ አደርጋለሁ። ለማንኛውም እኔ ሮቤል ምንድነው? በአንድ ቀን እኮ ነፃነቴን አሳጡኝ። እጭ ነው የምትገለማመጠኝ። የኔ ልጅ ወጣ ብለህ ለምን አየር አትቀበልም? አይ ማም፣ ተይው፣ እዚሁ ተመችቶኛል። እረተው ልጄ፣ ቆይ እስከ መቼ ከሰዎች ርቀት ዘልቀዋል? ማም ተይኝ፣ በቃ እኔ እዚሁ ተመችቶኛል አልኩሽ አይደለ? እንዲ አታስጨንቅኝ በእናትሽ። እኔ እኮ ላስጨንቅ እፈልጌ አይደለም። ቆይ ግን ምን ላድርግ? የአንተ ብቸኝነት አብዝቶ መውደድም በዛ፣ የዛ ወንድምም ቀዥቃዣነት በዛ። እማዬህ የኒ ግን የእውነት ሚስት አገባ። ፍቅር አሸንፎን ተጋባን ነው የሚሉት እንግዲህ እባክሽማዬ እነሱ ከተፋቀሩ ሚስቱ ምንም ትሁን፣ ለምን ሆም ለሳትሆን ነው? አንቺ ብቻ በማራቸው ታልቃ እንዳትገቢ የእኔ ቅድስት ልጅ። ነው ከደረጃ የወረደች ተራ ሴት አግብቶ የሚኖር ክብር የሚባል ነገር አለኩ። የማንንም ስቱፒድማ፣ አግብቶ አይኖርም። እኔ እኮ የተከበርኩ ትልቅ ሰው ወልዶ ትልቅ ሰው ያሳደገኝ ሴት ነኝ። ማሚዬ፣ ፍቅርና ክብርን ቆይ ምን አገናኘው ደግሞስ ጌታ እንደዚህ የምትናገር አንተ ስለ ክብር የምታውቀው ነገር የለም። እሷም ማወቅ ደግሞ በጣም ቀላል ነው። ከደረጃ መውረድ ማለት እኮ በሀብት ዝቅ ማለት አይደለም። አታያትም እንዲህ ሥርዓቱ አለባበሷ፣ አነጋገሯ ቅጥ ያጣች ከማህበረሰቡ አፈንግጣ ይወጣች ባለጌ። እንደዚች አይነት ሴት ደግሞ ለእኔ ልጅ ሚስት ልትሆን አትችልም። ለማንኛውም ስለ እነሱ ጉዳይ ከዚህ በላይ ማውራት አልችልም። ቆይ ግን ሰው እንዴት ነው የሚያስበው? ይህ እናቴና ወንድሜ የሚመኩበት ሀብት ከፍቅር ፊት ሲቀርብ ከንቱ እንደሆነ እንዴ ሰው አይገባው? በጣም እኮ ነው የሚያሳዝነው። እንዲህ ነው እንጂ። እንዴት እንደምን ያምሩብሽ! አሁን ገና ሴት መስልሽ። ምነዋሚ ምን ማሚ ከዚህ በፊት ሴት አልመስልም ነበር? አይ ያንን የተበጣጠሰ ልብስ ለብሰሽ ምንም የሴት ውቋል ነበረሽ። ጠዋት እኮ ቃል አደርሽ እጂ አጋጣሚ፣ ከዛ ስመለስ ነው የተገናኘ ነው ለዛ ነው። አዎ አይ፣ ቢሆንም ሁለተኛ ግን ያንን ልብስ እንዳትለብሽ እሺ? ማ መተሻል እንዴ? እንዴት ነው ደሞ? ቡናው ሞቅ ሞቅ ጨስ ጨስ ብላለህ። አዎ መጥቻለሁ። ይሄው ከልጅ ሚስት ጋር የሆድ ሆዳችንን እየተጫወትን ነው፣ አይደል ደሞ። እንዴት አይነት ቆንጂዬ ሚስት ናት ያለች ገና ጨዋታው ተጀመረ። እማዬ እነዚህ ከተረጋጋች ትልቅ ተንኮል አስባለች ማለት ነው። የማንዘር ጎመን ዘር አለ እንዲ፣ ምን ነው የኔ ፍቅር፣ ዝም አልክ? አይ እማዬ አሉት እኮ ስትጫወት ሳያት ገርሞኝ እኮ ነው። ብዙ ጊዜ ከሰው ጋር እንደዚህ አትጫወትም ግን ደስ ይላል። ደስ ብሎኛል በጣም፣ የኔ ልጅ። እኔ አንተ ከወደድካት እና አንተ ደስተኛ ከሆንክ እንኳን እችን የመሰለች ቆንጆ ልጅ፣ አይደለም ጅንጀር ውስጥ ብታገባም ምን አገባኝ የኔ ልጅ። ጠዋት ለተናገርኩሽ ሹ አስጸያፊ ቃል እባክሽ ይቅር በይኝ። ምንም ችግር የለው ማሚ። እንዴት ሰው ሙሉ ለሙሉ ባህሪው ሊመሳሰል ይችላል? እናትና ልጅ አንድ አይነት በአንድ ጊዜ ከእሳትነት ወደ ውሃነት ቅይር ይላሉ። እኔ ምልሽማ ሮቢ መጥቶ ቡና አይጠጣም እንዴ? እንዴት ነው ይሄኔ መሰለ የኢትዮጵያ ጥቁር ቡና እናፈቀው። ከአሜሪካ ሲመጣ የእሱን ነገር ተዋታውራ። ምን ነው ማሜ፣ ሮቢ ደና አደለም እንዴ? የሆነች ዘረቢስ ፍቅረኛ ነበረችው ይገርምሻል፣ ከእሷም ብሶ ጥላው ጠፋች። ምናልባት እኮ የሆነ ነገር ሆና ሊሆን ይችላል። ያው ዘመኑ በጣም ከፍቷል ብዬ ነው። ሳሪ ሳርችው ቡና አልፈላ ነው እንዴ? ደርሷል። ታዲያ ቅጇ። እኔ እምልሽ ማሚ የሮቢን ፍቅረኛ ግን በአካል አግኝተሻት ታውቂያለሽ? ኖ አለቀት፣ እንዲ የኔ ግን በደንብ ነው የሚያውቃት። እንደውም ብዙ ጊዜ በአካል ተገናኝተዋላ። ኔ የኔ ፍቅር በጣም ይቅርታ ሚስጥር አወጣው እንዴ እንትን ሮቤ ተኝቶ ነው እንዲ እስካሁን ቡና ቢጠጣ ጥሩ ነበረ። የትኛው ለእኛው ክፍል ነው የተኛው? ወይስ ም ም እሺ፣ ወንድም ሮቤ እንዴት ነህ? አየሩ እንዴት ይዟል? ምን ነው ደናመሉ መስሎ ነበር። እኔ እኮ ለዚህ ነው ልጅ ነህ የምለው። እስካሁን ተቀይመህ ያለህ። ቆይ ለአንተ ቀላል ነው አይደል? እንደውም ተከብደው። ቆይ ቆይላ፣ ምን አደረግኩ? ምን አደረግኩ? ቆይ ምን አደረግኩ? እሱን ትንሽ አታፍርም? ቆይ አንተ የምር ወንድምህ ነህ? እውነትም በጣም ጩጬ ልጅ ነው። ስማ ሮቤን፣ እኔ እኮ ለአንተ ይጠቅማል ብዬ ነው ያደረኩት። ደግሞ በአንዲት ቅም ብቻ ነው ያገኘሁት። እስኪ ንገረኝ እኔ ኢንተርኔት ስንት ነው የከፈልካት? አይ አይ፣ አንተ ግርም እኮ ነው የምትለኝ። ስማስቲ እኔ እኮ ይህን ነገር ስንቴ ጠይቀኝ ስንቴ መልሼልሃለሁ። ከዚች ውዝግብግብ ካለች ጨጓራ ከመሰለች ሚስትህ እኔ ጊዜ ላቀጥ እንድትፈልጋለች። አንተ ገልቱ ዳያስፖራ ሰማሲ አንተን በእንዝላልነት ጥላ ሄደች እንደሆነ እኔ ዮዮ የምጠየቅበት ምክንያት አለኝ ወይ? አለኝ ወይ? አይ ለእኔ ፍቅር ጥላኝ አችንም ስማ። በጣም እኮ ገልቱ ዳያስፖር። እሷ ሰባት ወር የምትውድብ ይሆን ኖሮ እራሷን አጥፍታ ትጠፋ ነበር ወይ? አንድ ነገር የተሻለ ወንድ ይዛ ኑሯን መኖር ጀምራ ይሆናል።